በሀገራችን ኢትዮጵያ ብሎም በክልሎች የሀገር አቋራጭ አውቶቡሶችን ዋጋ በተመለከተ ብዙዎቻችን ግር ይለናል። ሆኖም በዛሬው ፕሮግራማችን እጅግ በጣም ተወዳጅና ትርፋማ ከሚያደርጉ የሥራ ተሽከርካሪዎች መካከል የአገር አቋራጭ አውቶቡሶች አንዱ ነው። በዛሬው ፕሮግራማችን እነዚህን ተሽከርካሪዎች በተመለከተ ሙሉ ዋጋ መረጃቸውን ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬ በብዙዎቻችሁ ጥያቄ መሰረት የአገር አቋራጭ አውቶቡሶች አሁናዊ በአዲስ ዓመት 2018 ዕለታዊ ዋጋቸው ምን ይመስላል የሚለውን በተደጋጋሚ ጠይቃችኋል። እኔም በእናንተ ጥያቄ መሰረት በማድረግ እነዚህን ተሽከርካሪዎች አሁናዊ ዋጋ መረጃቸውን ወደ እናንተ ይዤላችሁ ቀርቤያለሁ። ከዛ በፊት ክብራን የቻናል ቤተሰቦች ብዙ ጊዜ ለመናገር የመፈልገው ነገር አለ። ምናልባት ይህ ቪዲዮ እንግዲህ ለወራቶች ቆይቶ እጃቸው ላይ ከደረሰ የተለቀቀበትን ቀን መመልከት ግድ ይላቸዋል። ምክንያቱም እኔ አንድ ቪዲዮ ስሰራ በሰዓቱ ያለውን መረጃ ይዤ ነው ወደ እናንተ የማደርሰው። ያንን ቪዲዮ በሰራው በማግስቱ ምን ይለወጥ፣ ምን የሚታወቅ ነገር አይኖርም። አገራችን ላይ ያለው ሁኔታ በሆነ ሰዓት እንግዲህ በየሰዓቱ በየጊዜያቱ ስለሚቀያየር ማለት ነው። ይህንን ከግንዛቤ ውስጥ ማስገባታችሁን እንዳትረሱላለሁ። ብዙ ጊዜ ለመናገር እሞክርና ሳልነግራቸው በቀጥታ ወደ መረጃው ስለምገባ ማለት ነው። ነገር ግን እናንተ የተለቀቀበትን ቀን ከታች ስትመለከቱት ሁለት ወር፣ አንድ ወር፣ ሶስት ወር፣ አስራ አምስት ቀን የሚለውን በማየት ብቻ መቼ እንደሆነ መገመት ትችላላቸው ማለት ነው። እንግዲህ ቪዲዮን ላይክ እያደረጋቸው እስከ መጨረሻው ድረስ አብራችሁን ቆየው። እንግዲህ ክብራን ተመልካቾቼ የኤፍኤስአር አሁናዊ በአዲስ አመት ሙሉ ዋጋ ዝርዝሩን እንግዲህ ከሰሞኑ የማቀርብላቸው ይሆናል። በዛሬው ፕሮግራማችን ግን እነዚህን ተሽከርካሪዎች ማለትም የአገር አቋራጭ አውቶብሶችን ዋጋ ሙሉ መረጃ ነው ይዤላቸው የቀረብኩት። እነዚህን ተሽከርካሪዎች በመጀመሪያ ደረጃ እንግዲህ ኤፍኤስአር ፓወሩን መግዛት ይጠበቅባችኋል። እኔም በዛሬው ፕሮግራሜ እንግዲህ ኤፍኤስአር የሲኖ ኤፍኤስአር ነው በብዛት የሚጠቀሙትና የሱን ሙሉ መረጃ ነው። እሱን ፓወሩን ገዝታችሁ ካራሶሪያውን ምን ያክል ብር ይፈጃል የሚለውን መረጃ ነገር ግን በሁሉም ተሽከርካሪዎች ማሰራት ትችላላችሁ። በፉቶንም ከፈለጋችሁ እንዲሁም በአዲሱ ኦባማ ጋቢና ኤፍኤስአር ማለት ነው። ነገር ግን የሁለቱ ተሽከርካሪዎች የዋጋ መረጃ እጅ ላይ ስላልደረሰ ከጀ ገባው ይህንኛው የቻይና ሲኖ ኤፍኤስአር በሱ አሁናዊ ዋጋ መረጃ የማደርሳችሁ ይሆናል። ነገር ግን የካራ ሶሪያው ዋጋ ማለት ነው ፊክስድ ነው። በፈለጋችሁ ተሽከርካሪ ብታሰሩም ዋጋው ከዚያ በላይ ከፍ ላይ ይችላል፣ ዝቅም ላይ ይችላል። ዞሮ ዞሮ የተሽከርካሪዎቹ የፓወር ዋጋ ሁኔታ ነው። እናም ከሰሞኑ የኤፍኤስአር ኦባማ ጋቢና እንዲሁም የፎቶንን መረጃ እንግዲህ የማደርሳችው ይሆናል። እንግዲህ ይህንን የቻይና ሲኖ ኤፍኤስአር ገዝታችሁ ወደ ካራ ሶሪያ ለማቅረብ ማለት ነው በአሁን ሰዓት እስከ 7 ሚሊዮን ብር አካባቢ ይደርሳል። በባንክ አማራጭም 55% ማለት ነው ገዝታችሁ ማቅረብ የምትችል ይሆናል። ነገር ግን በአሁን ሰዓት ካራ ሶሪያውን ለማሰራት የሚፈጅባቸው አጠቃላይ ዋጋ እንደ የካራ ሱሪያ ማሰሪያ ቦታ ልዩነት ቢኖራቸውም ከ1 ሚሊዮን 700000 ብር ጀምሮ እስከ 1 ሚሊዮን 770000 ብር ድረስ የተለያዩ የካራ ሱሪያ ማሰሪያ ቦታዎች የአገር አቋራጭ አውቶቡሶችን አሁናዊ ዋጋ ማለት ነው። ካራ ሱሪያ ለማሰራት ይህን ያክል ብር ይጨርስባችኋል ማለት ነው። ነገር ግን ተሽከርካሪዎችን እንግዲህ የዛሬ ወር አካባቢ ማለትም በ2017 ላይ መጨረሻ ላይ የኤፍኤስ አረን መኪና ኦባማ ጋቢናውን መረጃ ድርሻቸው አለው። በዛ አካባቢ የነበረበት ዋጋ እንግዲህ እስከ 9 ሚሊዮን 600 ሺህ ብር የነበረ ቢሆንም አሁን ላይ መረጃውን ሲላክልኝ እንግዲህ ይጨምር ይቀንስ እንግዲህ በዚህ ሳምንት የምሰራላችሁ ይሆናል። ያም ተሽከርካሪ እንግዲህ በገዛችሁበት ማለትም ዋጋውን በምነግራችው በዛ ዋጋ ከገዛችሁ በኋላ ካራ ሶሪያ ቦታ ስታቀርቡት አጠቃላይ የሚፈጅባችው ዋጋ አሁንም ፊክሰድ ነው፣ 1 ሚሊዮን 700 እስከ 1 ሚሊዮን 770 ሺህ ብር ይጨርሳል ማለት ነው። የካራ ሶሪያ ዋጋው ልዩነት የለው፣ ነገር ግን የመኪኖቹ የፎቶን የራሱ ዋጋ አለው። እንዲሁም በነገራችን ላይ አዲስ የቻይና ምርት የሆነ እጅግ በጣም ጠንካራ የሚባልም አንድ ኤፍኤስ አር መጥቷል። የሱን መረጃ እንግዲህ ከተመቸኝ አመቻችቼ ምሰራላችሁ ይሆናል። ባለሁለት ቱርቦ ቻርጀር ነው እጅግ በጣም ተወዳጅ ሆኗል። በተለይ በቅርቡ ነው የገባውና ብዙዎች እየተጠቀሙበት ዳገትም፣ ቁልቁለትም፣ ሜዳም እጅግ ልክ የፈረስ ጉልበት እንዳለው ሆኖ ነው ብዙዎች እንግዲህ እያመሰገኑት የሚገኘው ማለት ነው። ነገር ግን የኦባማ ጋቢናውን የሚያክል እስካሁን ድረስ አላየሁም። ምክንያቱም ናሽናል ኤፍኤስአር እንደምታውቁት ለአመታት በሀገራችን ኢትዮጵያ እጅግ በጣም ተወዳጅና ተፈላጊ የነበረ ናሽናል የጃፓን ምርት ነው። ያ ተሽከርካሪ እንግዲህ ከቆመ አመታቶች ተቆጥረው እሱን ለመተካት ያክል ነው እንግዲህ ከጃፓን ሀገር ተመርቶ ወደ ሀገራችን የሚገባው በካኪ ሞተርስ አማካኝነት ማለት ነው። ይህ እንግዲህ ኦባማ ጋቢና ኤፍኤስአር የ በፊቱን ተሽከርካሪ የሚተካ ሆኖ የተገኘ ሲሆን ሌሎች እንግዲህ እሱን የሚወዳደሩ በአሁን ሰዓት እየመጡ ቢኖርም ለዘመናት ግን የጃፓን ምርት የሚበልጥም የሚወዳደርም የሚፎካከርም እንደሌለ ሁላችንም የምናውቀው ነገር ነው። ዞሮ ዞሮ እንግዲህ በቅርቡ ማለትም በዚህ ሳምንት ውስጥ የምሰራላችሁ ይሆናል ብዬ አስባለሁኝ። ምክንያቱም መረጃው እንደገባልኝ ለመስራት እሞክራለሁ። ብዙ ጊዜ ስለማይመቼ ለዛ ነው። እናመ በዛሬ ለብዙዎቻቸው ጥያቄ የሆነውን የአገር አቋራጮች ማለትም አገር አቋራጭ አውቶቡሶች አሁናዊ ዋጋ መረጃን ለማሰራት እንግዲህ ምን ያክል ብር ይፈጃል የሚለውን ሙሉ የካራ ሶሪያ ዋጋ ማሰሪያ ነው እንግዲህ በ2018 አሁን ጥቅምት ላይ ነው እንግዲህ ያለ ነው የምንገኘው። የሱን ሙሉ መረጃ ወደ እናንተ አድርሻለሁ። ከሰሞኑ መንግስት እንግዲህ የተለያዩ አዳዲስ መረጃዎችን አውጥቷል። ይህም እንግዲህ ከሁለት ሺህ በላይ የሚሆኑ የኤሌክትሪክ ባሶችን ለትራንስፖርት አቀርባለሁ ካለ በኋላ የትራንስፖርት ዋጋ በግማሽ እንደሚቀንስ ከሰሞኑ መግለጫ አውጥቶ ብዙዎችን አነጋግሯል። ይህ ሁኔታ በተለይ አሁን ላይ በመዲናችን አዲስ አበባ ላይ ያለውን የትራፊክ መጨናነቅ ይቀንሳል ተብሎ ይታሰባል። ሆኖም እኛ እንግዲህ ያለውን መረጃ እየተከታተልን ወደ እናንተ አርማጅ ተመልካቾቻችን ማድረስ ነው። እንዲሁም የተለያዩ ተሽከርካሪዎች ላይ የዋጋ ቅናሽ በጣም እየታየ ነው። እነዚህ ተሽከርካሪዎች ማለትም የኤሌክትሪክ ተሽከርካሪዎች ላይ በብዛት ይታያል። የኤሌክትሪክ ተሽከርካሪዎችን መረጃ ከሰራሁ እንግዲህ እጅግ በርካታ ወራቶች ተቆጥረዋል። አሁን በተከታታይ የምመለስላችሁ ይሆናል። ቪዲዮውን እናንተ ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያውያን ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ እያደረጋችሁ በየለቱ የሚለቀቀው መረጃ ደግሞ እንዳያመልጣችሁ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ። እያልን ለዛሬ ያስኩላችሁ መረጃ የነን ይመስላል። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጣን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።